አንድ ዝንብ ትመጣለች፣ ከዚህ በኩል አንድ ዝንብ ትመጣለች፣ ከዚህ በኩል ከፍ ለፊት አንድ ዝንብ ትመጣለች። ገባቸው። ስለዚህ እኔ ኢትዮጵያ ውስጥ የምኖሩ ዝንቤን እሽ ብላቸውም ተመልሰው ይመጣሉ፣ እሽ አሁንም ብላቸውም ተመልሰው ይመጣሉ፣ እሽ ተመልሰው ይመጣሉ። የበረሩ የምናጆች በቃ በነፃነት ነው የሚጓዙት፣ ምናምን ምናምን። ለማንኛውም እስቲ ቪዲዮውን ቪዲዮውን አሁን እነዚህ ስደተኞች ምናቸው ይመስላል? በቃ ሰልፍን ትይዛለህ ልክ እንደ መከላከያ ወይም ደግሞ እንደ ፋኖ ሰልፋቸውን ይዘው ቁስቁስታል ማለት ነው። አሁን በሰልፍ አይደለም ይሄዱ? ልክ እነሱም እንደዛነ ነው። ግን በነገራችን ላይ የሚያዝሉት ነገር ግን ምንድን ነው? ምግባቸው ነው? ልብሳቸው ነው? ያ ነገር ግን አልገባኝም። ካርቶን ነገር ይመስለኛል። እና አያችሁት፣ ስደት እንደዚህ ቅርብ ከሆነ ስደት እንደዚህ ከሆነ እነዚህ ልጆች እንግዲህ እኔ ለዛውም ያልኳችሁ በህጋዊ ነው አይደል? በህጋዊ ልሄድ ነው ያልኳችሁ። እነዚህ ልጆች እንግዲህ ቢያንስ ሄደው ለምን አንደኛ እነዚህ ከዚህ ከዚህ ከዝንቦቹ ከዚህ ከበረሮቹ ብቻ ትንሽ ለውጥ የሚባለውን ነገር ታውቃላችሁ። ልጆች የምኮ እሽ መኮረን ይሰራላችኋል። እሽ እንዳይሉ በዚህም በኩል እሽ እንዳይሉ፣ ስለዚህ ከአሁኑ ልጆች ነፍስ ሳያውቁ ልጆች ትንሽ ጠንከር ሳይሉ አሁን ላይ ሄጄ ትንሽ ሰራ ሰራ አድርጌ ልምጣ ባልኩት መሰረት ውዶቼ፣ አብዛኞቻችሁ አትጂ፣ ልጆችሽን ቁጭ ብለሽ አሳድጊ። አንዳንዶቻችሁ ደግሞ ልክ ነሽ፣ ስሪ፣ ጠንከር ብለሽ ስሪ። ግን የልጅ ናፍቆት አትች፣ እውነት ነው እውነት ለመናገር ከልጅ ጋር መለየት በጣም ከባድ በጣም ከባድ በጣም ከባድ። እንጃ እኔ አንድ ዓመት ሙሉ ይፈጅብኛል ብዬ አስባለሁ። አይጣለውና ብለያቸው የነሱን ነው ተፈክስ ነበር። ሄርሞን ሂጅ ግቢ፣ ብዙ ብዙ ነገር ልጅ ደግሞ ያለ እናት ማድረግ ይከብዳል። ነገር ግን ካለው አየር አንጻር ብዬ ነው እና ውዶች፣ ስለዚህ እኔ ወስኛለሁ። በቃ ወሰን አርግ ያለው በቃ ብሄድ ይሻላል። ምንም አየሁት አየሁት አየሁት አየሁት ከልጅናት ውጪ ሌላ ነገር ምንም እንዳላገኘው፣ በቃ ልጅ ልጆቼን አግኝቻለሁ። ለልጆቼ ደግሞ መኖር ስለምፈልግ አያችሁ፣ እነሱ ሼም ይላቸው እኮ ታውቃላችሁ? ሼም እኮ ይላቸው እና ደግሞ ከኩሽና ከዚህ በኋላ አልወጣም። ለምን ማዳን ቤት ስለ ከዚህ በኋላ የማዳን ቤት ሳስበው ከኩሽና አይወጣም። እዛው ስንል መጠመጥ እዛው ምናምን ምናምን ስለምንሰራ ከዚህ በኋላ እኔም ከኩሽኔ ቪዲዮ ውጪ አሰራላችሁ። ሰው ቅር ሚላችሁ ከሆነ ግን ይህን ሰሞን ምንም አይመስላችሁ፣ በድንበር የሚሄዱ በየመን አድርገው በእግራቸው የሚሄዱ ልጆች፣ ወጣቶች ምናምን አሉ አይደል? ልክ ቪዲዮ ሁሉ እኔ ውስጤ ስላሰበ ነው መሰለኝ ሳያቸው አብዛኞቹ ህፃኖች ናቸው። አረ በእናታችሁ አረ በእናታችሁ አብዛኞቹ ህፃናቶች ናቸው፣ ወንዶች ናቸው፣ ሴቶች ናቸው ምናምን በቃ እነዚህ ልጆች ለምንድን ነው ስለ ከዚህ በኋላ የማዳን ቤት ሳስበው ከኩሽና አይወጣ እዛው ስንል መጠመጥ እዛው ምናምን ምናምን ስለምንሰራ ከዚህ በኋላ እኔም ከኩሽኔ ቪዲዮ ውጭ አልሰራላችሁ ቅር ቅርሚላችሁ ከሆነ ግን ይህን ሰሞን ምንም አይመስላችሁ በድንበር የሚሄዱ በየመን አድርገው በእግራቸው የሚሄዱ ልጆች ወጣቶች ምናምን አሉ አይደል። ልክ ቪዲዮ ሁሉ እኔ ውስጤ ስላሰበ ነው መሰለኝ። ሳያቸው አብዛኞቹ ህፃኖች ናቸው። ኧረ በእናታችሁ፣ ኧረ በእናታችሁ! አብዛኞቹ ህፃናቶች ናቸው፣ ወንዶች ናቸው፣ ሴቶች ናቸው ምናምን በቃ። እነዚህ ልጆች ለምንድን ነው በእግራቸው የሚሄዱት? እኔ ብዙ ጊዜ ቆረቆራለሁ። እንደዚህ ሄዳችሁ ሀሳባችሁ ሳይሳካ ሲቀር በጣም ነው የምናደደው። ለምን ከሀገራችሁ ስትወጡ የሆነና የሆነ አላማ ለማሳካት ነው። ገባችኋል? ያ አላማ ደግሞ ሳይሳካላችሁ ሲቀር ምን ያህል ቅስም እንደሚሰብር እናቀዋለን ማለት ነው። ስለዚህ እነዚህ ልጆች እንግዲህ በአንድ ጥይት ቢሞቱ ልባቸው ቢደክም በዚህ በተራራ በዚህ በቃ በአጠቃላይ ግን መንገድ ሁሉ ቅርብ እንደሆነኝ ነው የተሰማኝ፣ ቪዲዮውን ሳይ ማለት ነው። ለምን ሳያቸው ልጆች በቃ በነፃነት ነው የሚጓዙት፣ ምናምን ምናምን። ለማንኛውም እስኪ ቪዲዮውን ያ ውዶች፣ እስኪ ልጋብዛችሁ። አያችኋል፣ አሁን እነዚህ ስደተኞች ምናቸው ይመስላል፣ በቃ ሰልፍን ትይዛለህ፣ ልክ እንደ መከላከያ ወይም ደግሞ እንደ ፋኖ ሰልፋቸውን ይዘው ቆሰቆስቷል ማለት ነው አሁን በሰልፍ አይደለም የሚሄደው፣ ልክ እነሱም እንደዛ ነው። ግን በነገራችን ላይ የሚያዝሉት ነገር ግን ምንድን ነው? ምግባቸው ነው? ልብሳቸው ነው? ያ ነገር ግን አልገባኝም፣ ካርቶን ነገር ይመስለኛል። እና አያችሁት? ስደት እንደዚህ ቅርብ ከሆነ ስደት እንደዚህ ከሆነ እነዚህ ልጆች እንግዲህ እኔ ለዛውም ያልኳችሁ በህጋዊ ነው አይደል? በህጋዊ ልሄድ ነው ያልኳችሁ። እነዚህ ልጆች እንግዲህ ቢያንስ ሄደው በሰላም ከደረሱ ምንም ሳያጋጥማቸው ከገታው ወይም ደግሞ ከሞት ከበሽታ ብቻ በአጠቃላይ ከባድ ጊዜ እንደሚያሳልፉ እናውቃለን። ይህ ሁሉ ሄደው ግን አንድ ዓመት ሙሉ ለደላላ ሰርተው ነው ከዛ በኋላ ለራሳቸው ሴቭ የሚያደርጉት። አንድ ዓመት ሙሉ ላይሰሩ ይችላሉ። ልክ እንደኛ ለች አሁን ከኛ ጋር ሄደች ልጅ ነበረች። እሱ አሁን ኦልሬዲ ሳውዲ ከደረሰች በኋላ የመኪና አደጋ ደርሶባት አሁን እየተታመመች ነው ያለችው። እና ልክ እንደዛ ሁሉ የሚያጋጥማቸው ሰዎች ሊኖር ይችላሉ። እኔ ግን የማደንቀው ወይም ደግሞ እንትን የምለው ደላሎቹ እዚህ ኢትዮጵያ ውስጥ ለምሳሌ ከሰሜን ሸዋ አዲስ አበባ ነው ይሏቸውና፣ የሚያልፉት እኮ በእኛ ጋር ነው በሸዋ ረቢት አርገው ነው በዚህ በደብረ ብርሃን አርገው ነው ግን ከተሰፈራ ሰው ይህን ሰሞን አራት ልጆች የሄዱ ልጆች አሉ፣ የኛው የሰፈራቸው ልጆች ማለት ነው። እና በቃ ጥርጋሉ። ሁለቱ እንደውም ልጃቸውን ትተውነው ነው ምናምን። ብቻ በአጠቃላይ ከባድ ነው። እና ለምንድን ነው አትሂዱ አትበሉ? ሰው ሊሰራ ሲሄድ ስሩ። ለምን ቤታችሁ ሆናችሁ? የምታውቁት እናንተ ብቻ ነው፣ ችግራችሁን፣ ከችግራችሁ አንጻር ከኑሯችሁ አንጻር ማለት ነው። እና እኔ ምንም ቸግሮኝ አይደለም ምንም ቸግሮኝ አይደለም። የምሄደው ግን ኑሮና ኑሮ ለማሻሻል ብቻ ነው፣ ልጆች ትልቅ ደረጃ ላይ እንዲደርሱልኝ፣ በዛ ላይ ደግሞ እኔም ትንሽ ለውጥ ስለፈለኩኝ ብቻ ነው እንጂ እስካሁን ምኖርበታለሁ፣ እግዚአብሔር ይመስገን። ግን ከዚህ የተሻለ ከዚህ የተሻለ ኑሮ እንድኖር፣ እጅ ላይ ብር እንዳላጣ። ወጣት ነኝ፣ ነገ ሽማግሌ ከሆንኩ በኋላ ነገ እድሜ ይገፋ ካልኩ በኋላ አንደኛውም ቦታ ሽጥ ታሪኬ ከዛ በኋላ ምን አደርጋለሁ መሰላችሁ እጦርበታለሁ ብዬ ስላሰብኩኝ ነው እንጂ እኔ አሁን ሁለት ቦታ አለኝ። አንደኛውን ቦታ ሸጬ ባንዱ የሆነ ንግድ ወይ የሆነ ሱቅ ወይ የሆነ ነገር መክፈት እችል ነበር። ግን አሁን ላይ አልፈለጉ ለመስራት እየቻልኩኝ፣ ለምን ብዬ። ይገባችኋል አይደል? ለምን ስደት እንኳን አሁን ነፍስ አውቄ እንኳን ልጆች ኖሩኝ፣ ምንም ሳላቅ ህፃን ሆኜ ኖሬበታለሁ፣ አውቀዋለሁ። ስለዚህ ትንሽ የሚያስቸግረኝ ግን የድዋይ ሙቀት ነው። በነገራችን ላይ ፕሮሰስ ምናምን ጨርሻለሁ። ጨርሻለሁ ስላችሁ ሰው አናግሬ ምናምን ኦኬ ተብያለሁ ማለት ነው እና ሳካልሽ በልኛል። ስ እና በነገራችን ላይ ያለኝ ልጅ እንዳይታቀለ አምስት ክፍል ቤት ነው ልክ ግቢው ትምህርት ቤት የአንድ ትምህርት ቤት ያክል ያክላል ብለዋል ማለት ነው። እና በጣም ሰፊ ቤት ነው። ሶስት ኢትዮጵያኖች አሉበት። እንደዚህ አይነት ቤት ውስጥ ነው የተፈለገ ሊሰራ ማለት ነው። እና እንዴት ነው ግን መቻል? ዱባዮች፣ ዱባዮች አሁን ዛሬ ኮመንት የምታደርጉ ዱባይ ያላችሁ አሁን ላይ ሙቀት ነው፣ ቀዝቃዛ ሙቀት እንደሆነ አውቃለው። ይህንን ብቻ ነገሩ ልጆች፣ እንግዲህ ባይ ባይ ልላቸው ነው። ልጆች ባይ ባይ ልላቸው ነው። እናንተ መቼ ማታም ስጋባ ታይኛላችሁ ሰው ሌላ ምንድላችሁም። እንግዲህ ለሁሉም ስደተኞች ለሚጓዙትም ለመጓዝ ላሰቡትም ያሰቡበት ይሳካላቸው። መልካም ጉዞ መልካም ስራ ይሁንላቸው። እኔም እንግዲህ እንደዚህ ስላሰብኩኝ ውዶች መልካም ስራ በሉ። እስኪ አበረታቱኝ። የምር አበረታቱ። እናንተ እኔ እናንተ ምን ችግር አለው? ልክ እኔም እናንተ አሁን እየሰራችሁ ነው፣ እናንተ እየሰራችሁ ነው። ልክ እኔም ሰራ ሰራ ሰራ አድርጌ ደህና ማዳም ካላጋጠመችኝ በጥፊ በዚህ በዛ እያጋጨች መጣሁ እያጋጨች ታኖሮኛለች ማለት ነው። እኔ በዚህ አልከፋም፣ ከባል አልከፋም። አቃለሁ በሰራተኛ እንደነበርኩ አቃለሁ። ብዙ ነገር ሕይወት ብዙ ነገር አስተንጉኝ፣ በትዳርም፣ በማንኛውም በላጤነትም በማንኛውም ነገር ስላስተማረኝ ግን፣ ኢትዮጵያ ውስጥ ስኖሩ ብር በጣም ነው የሚያስፈልጋችሁ በጣም እና በጣም ኑሮ ወጥቷል ማለት ነው። ያንን በማሰብ ነው ለመግባትም ያሰባችሁ ሰዎች ብትኖሩ ማለት ነው። ይህን እያያችሁ ይህን እያያችሁ ይህን እያያችሁ